ሰላም፣ የተወደዳችሁ በዛሬው ቪዲዮ ደግሞ የደም ግፊት ህመምን ለመቀነስ የሚረዱ የአትክልት አይነቶችን እናያለን። ለደም ግፊት ለመቀነስ ይረዳሉ የሚባሉ አትክልቶች በውስጣቸው ከፍተኛ የፖታሽየም የማግኒዥየም፣ የፋይበር እና የናይትሬት ምንጭ የያዙ ናቸው። ለዛሬ በመጀመሪያ የተቀመጠው ቀይ ስር ነው። ቀይ ስር በናይትሬት የበለጸገ አትክልት ሲሆን የደም ፍሰትን በማሻሻል የደም ግፊት መጠንን ለመቀነስ የሚረዳ የደም ግፊት ታማሚዎች እንዲመገቡት የሚመከር አትክልት አይነት ነው ማለት ነው። ሁለተኛ የተቀመጠው ቲማቲም ነው። ቲማቲም በውስጡ ላይኮፒን የተባለ ንጥረ ነገር ይዟል። ይህም የደም ግፊት እንዲቀንስና የተሻለ የልብ ጤና እንዲኖረን ያግዘናል። ሌላው እንግዲህ የተቀመጠው ብሮኮሊ ነው በውስጡ ማግኒሽየም እና ፋይበር ይዟል። ይህም የደም ቧንቧ ጤናማ እንዲሆን እና ፋይበር ደግሞ የደም ዝውውር እንዲሻሻል ያግዘናል ማለት ነው። ሌላ የተቀመጠው ካሮት ነው። ካሮት በውስጡ ፖታሽየም እና አንቲኦክሲዳንት ስለያዘ የደም ግፊትን በመቀነስና የልብ ጤና እንዲሻሻል የሚረዳ የአትክልት አይነት ነው ማለት ነው። አምስተኛ የተቀመጠው እንግዲህ አረንጓዴ ቀለም ያላቸው አትክልቶች ናቸው። በውስጣቸው ከፍተኛ ፖታሽየም ና ናይትሬት ይይዛሉ። ፖታሽየም የሶዲየም መጠንን ለማስተካከል እንዲሁም ናይትሬት የደም ቧንቧ ከውጥረት ነፃ እንዲሆን ይረዳል። ይህም የደም ግፊት ጤናማ እንዲሆን ይረዳል። እንደ ሐበሻ ጎመን፣ ቆስጣ፣ ስፒናች ና ሰላጣ ያሉ ይጠቀሳሉ ማለት ነው። በመጨረሻም እነዚህን አትክልቶች የተሻለ ጠቀሜታ እንዲሰጡን ስናዘጋጃቸው የሚከተሉትን ነገሮች ብናደርግ ይመከራል። የመጀመሪያው በተቻለ በጥሬው በሰላጣ መልክ አዘጋጅተን መመገብ ጠቃሚ ነው ማለት ነው። ሌላው ቀይ ስርን በጁስ መልክ አዘጋጅተን ብንጠቀም ለደም ግፊትን ለመቀነስ ይረዳል። ሌላው አትክልቶች በተቻለ በጣም ሳናበስል መመገብ ይመከራል። ምክንያቱም በውስጣቸው ያለው ንጥረ ነገሮች በማብሰል ሂደት እንዳይጠፉ በጣም ማብሰል የለብንም ማለት ነው። መልካም ጊዜ።